ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በትሁት በግፈኛዋ ሚስትና በሰራተኛዋ ፍጥጫዋ በክፍል ሀያ አምስት ተከስተናል ማለት ነው። ድራማው እንግዲህ ዘና እያደረገን እንግዲህ እንዲሁም ደግሞ የሰው ልጅ የክፋት ጥጉንም እንዲሁም ደግሞ የሰው ልጅ እንግዲህ ሳይደክምና እንዲህ አልጋ በአልጋ ሆኖ ምቾትን እንዴት መፈለግ እንዳለባቸው እንግዲህ ጥሩ አመለካከት እንዳልሆንም እንግዲህ የዳኒና የቲና ጉዳይ እንግዲህ እጅጉም በጣም ለአብዛኞቻችን ያስተምረናል ማለት ነው። ውድና የተከበራቸው አድማጭ የተመልካች ቤተሰብ በባለፈው ክፍል እንግዲህ ካሌብ በሚያዩ ነገር ሁሉ በቃ ትዕግስቱን አቶ እንግዲህ ቢላ ነበረ ወደ ክላሳቸው ወደ ዳኒና ወደ ቲና ይዞ የሄዶ ማለት ነው። አባባና ትሁት እንግዲህ ወደ ክላስ እንዳይገባ ከበር ላይ እንግዲህ ግብግብ ፈጥረው መልሰውታል ማለት ነው። ካሌብ መቋቋም አቅቶታል። ደግሞም እኮ ጨርሳችኋለሁ እገላሃለሁ እኮ እያሉ እኮ እየዛቱብክ ነው በማለትም እንግዲህ ካሌብ የሚያዩንም ሆነ የሚሰማውን ነገር ከአቅሙ በላይ ስለሆነበት ስሜታዊ ሆኖ እንግዲህ ቢላ ይዞ ሄዶ ነበረ። ነገር ግን እንግዲህ ልጅ እኮ እስር ቤት ሊገባ ነበር ባልደርስለት እያሉ አባባም እንግዲህ እኔ እኮ ካሌብ ነግሬህ ነበረ፣ አንተ ግን አትሰማም፣ ካላየው አልክ። በማለትም እንግዲህ አባባ በቃ ይበቃል፣ ከዚህ በኋላ ምንም አይነት ነገር አይተህ እንድትበሳጭና እንድትጎዳ አልፈልግም። ሆኖም ግን ምን አይነት ሰው እንደሆነች አይተሃታል በማለት እንግዲህ የወደደና እንግዲህ ያበደ አንድ ነው ይባላል አደለ? እናም እንግዲህ ካሌብ እንግዲህ በምታደርጋቸው ነገሮች እንኳን ባይኑ እያየ ከቲና ላይ ያለው ነገር እንግዲህ ቁርጥ አላለለትም። ነገር ግን አባትዬውንም እጨርሰዋለሁ እያለች እንግዲህ የጭካኔን ጥግ እንግዲህ በእሷ በአንደበቷ ስትል ስለሰማ ካሌብ እጅጉን በጣም ተናዶባታል። እናም እንግዲህ ልብሱን ቀያየርና ያው ሰርፕራይዝ አደረጋቸው ከስራ እንደመጣ እንዲሁም ደግሞ እንደናፈቀ አድርጎ ነው። እናም እንግዲህ ቲና እና አባባ እያወሩ ሳለ እህት እንስሳ ብላ ስጠይቀው እሷም ኮ ልትሰናበታችሁ ብትመጣ ተኝታችኋል እናም ሄደች ወደ ቤቷ በማለት አባባ ተናገሩ ማለት ነው። እናም እንግዲህ ቲናም ያው ከዳኒ ጋር እንግዲህ ነበረች እና አዎ ትንሽ እኮ ደክሞኝ ገደም ብዬ ምናምን ነገር አለች። እናም ቲና እንግዲህ አእምሮዋ ላይ ያለው ነገር ያው ቤቱ በስሜ ይሁንልኝ ነው። እናም እንግዲህ ቤቱን በስሜ አድርግልኝ ይዘህ እንግዲህ እንፈራረም እያለች ባለችበት ታይም ነበረ ካሌብ የተከሰደው ማለት ነው። እናም በጣም ደነገጠች፣ ለምን መጣ ብቻ ተርበተበተች፣ እጅጉም በጣም ተናደደችም። ካሌብም እንግዲህ ናፍቃችሁ ይመጣሁን በማለትም እንግዲህ በባለፈው ክፍልም እንግዲህ ካሌብ ከሌላ ሴት ጋር እንግዲህ እንትል እንደሚል እስ ከሌላ ሴት ጋር ግንኙነት እንዳለው ላባባም ተናግራ ነበረ። እናም እንግዲህ በእኔ በስሜ የሆነ ነገር መኖር ይገባኛል ወይንም መኖር አለበት እያለችም አባባን እንግዲህ እያጫወተቻቸው አባባም እንግዲህ ኧረ ምንም ችግር የለም ልጄ እያሉ እንግዲህ ብቻ ብዙ ነገር እንግዲህ ተመልክተናል አይተናል ማለት ነው። እናም እንግዲህ በስተ መጨረሻም ከካሌብ ጋር ይመካከሩና አባባ የውሸት ሰነድ እንግዲህ አዘጋጅተዋልና ሄጄ እንግዲህ እፈርምልሻለሁ በማለት እንግዲህ ተፈራርመዋል ማለት ነው። ፈርመውላት እንግዲህ በውሸት ሰነድ እንግዲህ ቤቱን በሷ ስም እንደ ዞረ አድርገው እንግዲህ እጅጉን በጣም ደስም ተሰኝታ፣ ካሌብ መምጣቱ አልተደሰተችም ነበር። ነገር ግን ለካሌብ እንዳትናገር አባባ አንችም ትንፍሽ ብለሽ እንዳትናገሪ በማለትም ነበር እንግዲህ ይህንን የሰነዱን ወረቀት ላይ ሊፈራረሙ የቻሉት አባባ እንግዲህ ይዟት ሄደ፣ የሚፈራረሙበት ቦታ። እናም እንግዲህ ፈርመውላት ወረቀቱን ሰጥተዋታል። እጅጉን በጣም ደስ ተሰኝታለች። እናም እንግዲህ መጠጥ ቤት ቁጭ ብላ እንግዲህ ያንኑ መከረኛ ዳኒ እንደደወለችለት፣ ዳኒም እንግዲህ በሩጫ ነበረው ወደ እሷ የሄደው እንኳን ደስ ያለህ ሰርፕራይዝ አለኝ በማለትም አበረታታቸው ማለት ነው። እናም እንግዲ ዳኒ እድጉም ባየው ነገር በጣም ደስ ብሎታል። ነገር ግን እየተጠራጠረ ነው። አውቀው እያሞኙን፣ እየቀለዱብን ቢሆንስ በማለት ወረቀቱን እንግዲህ ተመልክቷል። ወረቀቱማ ልክና ትክክል እኮ ነው። ነገር ግን እያለም እንግዲህ እየዋሹንና እየቀለዱብን ቢሆንሳ በማለትም እንግዲህ እቤትም ትሁትን ዛሬ ኮ አባባ ለትሁት ለቲና ቤቱን በሱማሊያ ያደርግላት ነው ችግር እንዳትፈጥሪ በማለትም እንግዲህ ለትሁት እንግዲህ ዳኒ ነግሯት ነበረ። እናም እንግዲህ ዳኒ የሚፈልገውን ነገር አግኝቶ ከቲና መገላገል ይፈልጋል። እሱ አንድና አንድ የሚፈልገው ጥቅም ብቻ ነው። ቲና ግን በጣም በሚያሳዝን ሁኔታ እንግዲህ ዳኒ ተወደዋለች፣ ታፈቅረዋለች እናም ቤቱን እንግዲህ በእሷ ስም ከሆነላት በኋላ እንግዲህ ቤት ውስጥ ያሉትን ሰዎች ልቅምቅም አርጋ ካሽቀነጠረቻቸው በኋላ ዳኒና እሷ አንድ ላይ ህይወታቸውን መጀመር እንዳለባቸው ነው የምታውቀው። ዳኒ ግን ሌላ ፍቅረኛ ያለው ከእሷ የሚፈልገው አንድና አንድ ነገር ብቻ ነው። ልክ ድርጅት ሲገነባ የኖረ ሰው ይመስል እንግዲህ ያው ጥቅም ነው የሚፈልገው፣ የሚያሳዝነው ነገር እናም እንግዲህ እጅጉን በጣም ደስ ተሰኝተው ጠጥተውም እንግዲህ ጥንብስ ብለው ወደ ቤት ይገባሉ ማለት ነው። ቤት ውስጥ እንግዲህ ሲገቡ ያው ቲና ዘባረቀች በጣም። እናም እንግዲህ በጣም ደስ እንደተሰኘች እና ከዚህ በኋላማ የማንም ገረድ አይጫወትብኝም እያለችም እንግዲህ ተመልክተናታል ማለት ነው። ሁሉም እንግዲህ እየታዘባት ፍጥጥ ብሎ ሲመለከታት ነበረ። ዳንም እንግዲህ እኔም ልገላገልሽ ትንሽ ነው የቀረኝ አለ። እጅጉን በጣም ያው እንግዲህ ስካር በጣም ከባድ ነው እና ሰው ሲሰክር እንግዲህ ባዘቦት ቀን የሚያስበውን ነገር ያስለፈልፈዋልና ብዙም ለፍልፈዋል ማለት ነው። ዳኒ እንግዲህ ብዙም እንደ ቲና አልሰከረም ና ብቻ ግን ካሌብም ዝም ብሎ ቁጭ ብሎ እየተመለከታቸው እና እየታዘባቸው አባባም እንዲሁም ቲናም ተመልክተናቸዋል ማለት ነው። እናም ያላለቀ ወረቀት አለ ብለዋል እነሱም እንግዲህ ቤተሰቡ አሁን ላይ በጉጉት እየጠበቀው ያሉት እንግዲህ ምንድን ነው ቲና እንግዲህ ወረቀቱ በሷ ስም ከሆነ በኋላ ምን ልትፈጥር ትችልብን ይሆን እኛ ላይ በማለት እንግዲህ ሁሉም እንግዲህ ቲና የምትፈጥረውን ነገር ቤቱ በስሟ የዞርላት መስሏት ለእነሱ ያላት አመለካከትና ምን እንደምታደርጋቸው እንግዲህ መጨረሻዋን ማየት ናፍቋቸዋል እኛም ተመልካቾች እንደዛው ማለት ነው እናም እንግዲህ አባባ እጅጉን በጣም እየቀለዱባት ትልቅ ጫወታም እየተጫወቱባት በቲና ላይ ይገኛሉ ማለት ነው። እናም እንግዲህ እባክህ አባዬ ተጠንቀቅ እንዳታጠቃ ሲለውም እንግዲህ ካሌብ ያኔ ድሮ እየተጫወተችብኝ ሳላቅ በሞኝነቴ ይበቃል፣ አሁንማ እኔ ጫፌ ድርሻትልም ብለው አባባ እንግዲህ እንደዛም ተናግረዋል ማለት ነው። ካሌብም እንግዲህ የቲና ነገር እጅጉን በጣም ገርሞትም እንዲሁም ደግሞ የወረቀቱን የሰነዱን ወረቀት አግኝቶ ይሄ ምንድን ነው ብሎ ፍጥጥ ብሎ ሲጠይቃት፣ አባትህ እኮ ናቸው በስሜ እንዲሆን ምናምን እኔ እኮ በካሌብ ይሁን ብዬ ነበረ የቤቱ ቤቱ በስም ይሁን ብዬ ነበር። ነገር ግን ሴት ትሻላለች አለ አባባ እና አባዬ ፈቅደው ነው በማለት እንግዲህ ቲና ውሸቷን ቀጥላለች ማለት ነው። ካሌብ ብመለስ አለና እቅፍ አርጎ ነበር የሳማት። በጣም ደስ ተሰኝተው መጨረሻ ላይ ግን ቲና ምን ይሆን እንግዲህ የምታስበው? ይህ ሰነዱ የተፈራረሙት የውሸት መሆኑን ስታውቅ በመጀመሪያ እሷ ናት የምትወስነው። እሷ ትወስንና እንግዲህ በቤተሰቡ ላይ ምን ችግር ትፈጥር ይሆን? ታስወጣቸው ይሆን ከቤት አስገድዳ? መጨረሻ ላይ ደግሞ እንግዲህ ቤቱ በስሟ አለመሆኑን የውሸት ሰነድ መሆኑን እንዲሁም ደግሞ ከዳኒ ጋር ያላትን ሪሌሽን አንድ በአንድ ሲነግሯት አባትየውን ስታሰቃያቸው እንደነበረ ስታንግላታቸው ስትደበድባቸው እንደነበረ ያ ያንን ነገር በደንብ አድርገው በዝርዝር ሲያስታውሷት እና ሲነግሯት ቲና ምን ይሰማት ይሆን? ምን አይነት ህይወት ይኖራት ይሆን? እናም እንግዲህ ተጠራጣሪው ዳኒ ሁሌም ይጠራጠራል። ነገር ግን አሁን ላይ ቲና እያዳመጠችው እና እየሰማችው አደለም። እኔን ማንም ሰው ሊሸውደኝ አይችልም በፍጹም በማለት እንግዲህ ውስጧን አሳምና ድርቅ ብላበታለች። ዳኒ ግን ዳኒ ግን እንግዲህ መጠንቀቁ አይከፋም በማለት እንግዲህ ለቲና በተደጋጋሚ ቢነግራትም አሁን ላይ ግን ቲና ዳኒን እያዳመጠችው ወይንም እየሰማችው አይደለም። መጨረሻ ላይ ግን ያው መጸጸቷ አይቀርም ማለት ነው። ድራማው እንደቀጠለ ነው። እናም እንግዲህ ትሁትም በጣም ገርሟታል። እናም ትሁት ላይም ዝታባታለች። ከዚህ በኋላ እኔና አንቺ እንግዲህ በማለትም እንግዲህ ስትዝትባት አንቺ እንግዲህ ሁሉም ነገር አሸንፈሽ ካየሁሽ እኔ ተንበርቅቄ አንቺ ልክ ነበርሽ እልሽ አለውኝ ከዚህ ቤትም አስወጣሽ አለሁ ሁሉ ስትላት፣ እኔም እኮ ሲጀመር መውጣት ፈልጋለውኝ። በጣም ነው ደስ የሚለኝ፣ በማለትም እንግዲህ ትሁት ትመንስላታለች ማለት ነው። ቲና ቲና እንግዲህ የልብ ልብ ተሰኝታ እንግዲህ ቤቱ ተፈርሞልኛል በማለትም እንግዲህ በጣም ደስ ተሰኝታ እንግዲህ ገና ወረቀቱ ተፈርሞ ሳያልቅ እንኳን በመጠጣትና በመስከር እንግዲህ ዝብንን ብላም ተመልክተናታል ማለት ነው። ውድና የተከበራቸው አርማ የተመልካች ቤተሰብ ትሁት ድራማ እጅጉን በጣም እንግዲህ የግፈኛዋ ሚስት እና የሰራተኛዋ ፍጥጫ እጅጉን በጣም አስተማሪ የሆነ ግሩም እና ድንቅ የሆነ እንግዲህ ድራማ ነው ማለት ነው። ቻናሊን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ጉድና የተከበራችሁ አድማጭ ተመልካች ቀጣይ ክፍል ምን ይፈጠር ይሆን የሚለውን ነገር እንግዲህ ቲና እንግዲህ ሁላችንን በጉጉት የምንጠብቀው አሁን ላይ በውሸት ሰነድ እንግዲህ ፍንድ እድቋው ጥት ብሎ እንግዲህ ጥንብዝ ብላ እስክትሰክር ሁሉ ጠጥታለች። የውሸት ሰነድ መሆኑን ስታውቅ ደግሞ ምን እንደሚሆን ይህ ፍንድዕድቅ ብላ የሳቀችው ወደ ምን ይቀየር ይሆን? ሁላችሁም ግምት ሀሳብ፣ አስተያየታችሁን በኮመንት አስቀምጡልን ማለት ነው። ግሩምና ድንቅ የሆነ አስተማሪ ተወዳጅነትን ያተረፈ ምርጥ ድራማ ነው ማለት ነው። እናም እንግዲህ ለምታበረታችሁኝና ከጎን የሆናችሁ ላይክ ሼር ሰብስክራይብ ለምታደርጉኝ በሙሉ እጅግ በጣም አድርጌ አመሰግናለሁ። አሁንም ይህንን ቻናል ለምታዩ እንግዲህ በአጋጣሚም ሆነ በተዘዋዋሪ እናም ይህንን ቻናልን ሰብስክራይብ በማድረግ እንግዲህ ቤተሰብ ነው ማለት ነው። ቀጣይ ክፍል የሚለውን ደግሞ በቀጣይ ክፍል እንግዲህ ይዘንላችሁ የምንቀርብ ይሆናል ማለት ነው። እናም እንግዲህ ይህ የምትመለከቱት የባህር ዛፍ ቅጠል ነው፣ ባህር ዛፍ ማለት ነው። እየተወዛወዘ ንፋሹ ምናምን እንዴት ደስ እንደሚል ባህር ዛፍ አለ። እስኪ እናንተ ያላችሁበት ሀገር ውድና የተገበራችሁ ቤተሰብ ስለወደድኩት እንግዲህ በዚህ ቪዲዮ በዚህ በባህር ዛፉ እንግዲህ ንፋሱ እያወዛወዘው ብቻ የሚመስጥ ነገር አለው። ተመሰጡበት። መልካም ጊዜ ይኑላችሁ። ባይ ባይ